በመደበኛ አሊያም በኢኒሽየቲቭ የሚሰሩ የልማት ስራዎች በወቅቱ ይጠናቀቁ ዘንድ ተከታታይ የሆነ ግምገማና መዘናን ይሻሉ። በተለይም እንደ ሀገር ወደ ትግበራ የገቡ ሰው ተኮር ኢኒሽየቲቮች የድጋፍና የክትትል ስራ ካልታከለባቸው ውጤታማነታቸው ጥያቄ ውስጥ ይወድቃል። የማዕከላዊ ኢትዮጵያ ክልል ከተማ ልማትና ኢንዱስትሪ ክላስተር አስተባባሪና የከተማና ኮንስትራክሽን ቢሮ ኃላፊ አቶ ስንታየሁ ወልደ ሚካኤል የመሩት ልዑክም በዘርፉ እየተሰሩ ያሉ ስራዎችን መጎብኘት ጀምሯል። የቅድሚያ መዳረሻውን በየምና ጉራጌ ዞኖች ያደረገው የክትትል ቡድኑም የኮሪደር ልማት የአንድ ከተማ አንድ ፕሮጀክት የኢንዱስትሪ እንቅስቃሴና መደበኛ የከተማ ልማት ስራዎችን ተዘዋዝሮ ተመልክቷል። በዚህም ጥሩ ጅምሮች ስለመታየታቸው የቢሮው ምክትል ቢሮ ኃላፊ አቶ ጨምር ኃይሌ ይናገራሉ። በሁለቱም ዞኖቻችን በየም ዞንም በጉራጌ ዞንም ጥሩ ጥሩ የሚባሉ ስራዎቻችን በአመቱ ካቀድናቸው አንጻር በኢኒሽየቲቭም በመደበኛም ስራዎቻችን ካቀድናቸው ስራዎቻችን አንጻር ጥሩ ጥሩ የሚባሉ ስራዎች አይተናል። ጥቂት ደግሞ መሻሻል የሚገባቸው ስራዎች አሉ። እነዚህ ደግሞ በቀሪ ወራቶች ውስጥ በቀሪ አሁን ባለን አንድ ወር ውስጥ የሚጠናቀቁት ለይቶ ማጠናቀቅ አሁን ደግሞ በዚህ እስከ ጳጉሚያ ውስጥ በሚጠቃለለው ስራ ውስጥ ደግሞ መካተት የሚገባቸውን ጳጉሚያ ውስጥ ለማጠቃለል እንዲያመች እና ለቀጣይ ዓመት ዋና እቅዳችን ደግሞ መሆን የሚገባቸው ጉዳዮችን በኢኒሽቲቭም በመደበኛ ለይተን ለማከናወን በሚያመች ሁኔታ ለማየት ሞክረናል። አቶ ሲሴ ገብረ መድህን ደግሞ በየምዞን የኮንስትራክሽን መምሪያ የኮንትራት አስተዳደር ዳይሬክተር ናቸው። ከኮልደር ስራው ጋር ያሉ ክፍተቶችን በማረም የታለመውን ግብ ለማድረስ እየተሰራ ስለመሆኑም አመላክተዋል። በመጀመሪያ ፌዝ ኦልሞስት ሰባት ኪሎ ሜትር ነበረ። እንዲ ለማ ኦልሞስት ተስማምተን ከተያዘው አስር ኪሎ ሜትር ውስጥ ወደ ስራ የገባ ነው ከስራ ከገባ ነው ውስጥ በዋናነት ኮሪደር እናለማለን ብለን ያሰብነው ወደ ዜሮ ነጥብ ስድስት አንድ ሁለት ኪሎ ሜትር አካባቢ ነበረ። ኦልሞስት እናለብሰዋለን በግሪነሪም በቴራዞ ታይለም ብለን ገብተን ኦልሞስት ወደ 7 ፐርሰንት አካባቢ ደርሰናል አሁን ባለው ተጨባጭ ሁኔታ። ስለዚህ ቀጥለውን ባሉን ቀሪው ጊዜያት ያለውን ስራ አጠናቀን ኦልሞስት ወደ አገልግሎት እናስገባለን ብለን እናስባለን በሳጃ ከተማ ለመስራት የታቀደው የክላስተር ቢሮዎች ግንባታ በክላስተር መቀመጫዎች እየተሰሩ ካሉት ፕሮጀክቶች አንጻር መጓተት ተስተውሎበታል ለዚህም የሚነሱ በርካታ ምክንያቶች ቢኖሩም በቀጣይ ጊዜያት ቀን ከሌት ለመስራት ቁርጠኛ ስለመሆናቸው የስራው ተቋራጮች ይናገራሉ ቀጣይ እንግዲህ ያው ጊዜዎችን ብዙ የስራ ጊዜዎች መጠቀም ነው ሰዓት ገደባ ለማድረግ ነው ሰራተኛ የሰው ሀይልና ማቴሪያል ጨምሮ በተቻለ መጠን ያው ልክ እንደ ስራ ሰዓት ስምንት ሰዓት ብቻ ሳይሆን ከዛ በላይ ፓውዛም ጨምሮ ቢሆን መስራትና ሌሎች የደረሱበት ላይ ለመድረስ ትልቅ ጥረት ይጠይቃል። የማዕከላዊ ኢትዮጵያ ክልል ከተማ ልማትና ኢንዱስትሪ ክላስተር አስተባባሪና የክልሉ ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ስንታየሁ ወልደ ሚካኤል በጉብኝቱ በኢኒሽየቲቭም በመደበኛም ወደ መሬት የወረዱ ስራዎች ውጤት ማምጣታቸውን ተመልክተናል ብለዋል። ያሉ ጥቃቅን ጉድለቶችን ቀርፎ ለማጠናቀቅ ቀጣይ መስራት ያስፈልጋለም ሲሉ አመላክተዋል። ኮሪደር ልማት ስራችን ላይ አንድ ከተማ አንድ ፕሮጀክት በፕሮጀክት እሳቤ የሚመሩ ስራዎች ናቸው። የታቀደላቸው ጊዜ አለ። በዛ ጊዜ ገደብ በተቀመጠላቸው ጥራት ደረጃና በተመደበላቸው ወጪ ደረጃ ማለቅ ያለባቸው ስራዎች ናቸው። ከዚህ አንጻር ፍጥነት የሚጠይቁ ስራዎችን አይተናል። በተለይም የኮሪደር ልማት ስራው በራስ አቅም የሚሰራ ስለሆነ ሀብት ሞቢላይዜሽን ላይ አግሬሲቭሊ መሄድ እንዳለባቸው ተመልክተናል። አንዳንድ ትንንሽ የሚባሉ ጥራት ደረጃዎችን ወደ ስታንዳርድ ሚት ከማድረግ አንጻር አንዳንድ አካባቢዎች ላይ የጎደሉ ጉዳዮችን አይተናል። እነዚህ እንዲታረሙና እንዲስተካከሉ ግብረ መልስ ሰጥተናል ማለት ነው። በጉራጌ ዞን ወልቂጤ ከተማ እየተገነባ ያለው የክላስተር ቢሮዎች ግንባታም ልምድ የሚቀሰምበት የግንባታ ስራ ስለመሆኑ አመላክተዋል። ሆኖም የሳጃ ከተማ የቢሮ ግንባታ ፕሮጀክት በአስቸኳይ የእርምት እርምጃ ተወስዶበት ይሰራልም ሲሉ ተናግረዋል። የሳጃ ከተማ የቢሮ ግንባታ ፕሮጀክት ላይ መዘግየት ታይተዋል። የመዘግየቱ መሰረታዊ ምክንያት የአፈርና ሙና ምርመራ ስራው ድጋሚ የሚያስደግሙ ጉዳዮች ስለነበሩ በድጋሚ እንዲደገሙ የተደረገበት ሁኔታ አለ። በዛ ምክንያት እሱን ሁለተኛ ላይ የመጣውን ተከትሎ እንደገና ዲዛይናችንን ሪቫይዝ ማድረግን የሚጠይቁ ስራዎች ነበሩ። በዛ ምክንያት ትንሽ ከሌሎቹ ዲሌይ አድርጓል ወይም ዘግየት ብሏል። ከሱም አንጻር አሁን የሚመለከታቸውን የሰውም የማሽነሪም እነዚህን ሞቢላይዜሽኖች ሞቢላይዝ አድርጓ አስገብተዋል። እስኬጁላችን ሪ እንዲታይና ማካካሻ ፕላን ተዘጋጅቶለት ሌሎቹ የደረሱበትን ደረጃ እንዲደርስ በውይይቱ ተግባቦት ላይ ደርሰናል ማለት ነው። በኮሊደር ልማት ስራ በሁለት ፌዞች 165 ኪሎ ሜትር መንገድ ለመስራት ታልሞ አሁን ላይ ከእቅዱ በላይ እየተከናወነ መሆኑን ያነሱት ኃላፊው የአንድ ከተማ አንድ ፕሮጀክት ስራም በእጅጉ ውጤት የተመዘገበበት ስለመሆኑ አብራርተዋል። ከዘጠናው ፕሮጀክቶች ውስጥ እስካሁን ድረስ ባየነው ሰኔ 30 ላይ ሊሻገር ይችላል ተብሎ የሚገመቱ ፕሮጀክቶች ከ5 ፐርሰንት የማይበልጡ ናቸው። ጎልሞስ 95% የሚያህሉት ፕሮጀክቶች ከዘጠናው ፕሮጀክቶች ባስቀመጥ ነው እስኬጁል ልክ ሊፈጸሙ የሚችሉ መሆኑን ያሳያል ማለት ነው። ይህ ሰው ተኮር ፕሮጀክት ማህበረሰቡን ተሳታፊ በማድረግ ሰባ በመቶ ከማህበረሰቡ ሰላሳ በመቶ ከመንግስቱ ወጪ በማድረግ እየተከናወነ ስለመሆኑም አንስቷል። ይህ ደግሞ ፕሮጀክቶችን ጀምሮ መጨረስ ላይ ትልቅ አቅም መኖሩ ያመላከተ ስራ ስለመሆኑ ተመልክተናልም ነው ያሉት ከፍተኛ የሚባል አቺቭመንት ወይም አፈጻጸም መሆኑን ያሳያል። ሶ ፕሮጀክት ማኔጅመንት ላይ ጀምሮ መጨረስ ላይ ክቡር ጠቅላይ ሚኒስትሩ የሚያስቀምጡትን አቅጣጫ ተግባራዊ ማድረግ መቻላችንን የሚያሳዩ ፕሮጀክቶች ናቸው። ኮሪደራችንን አብዛኛውን ሳይት እስከ ሰኔ 30 ባለ ጊዜ እንጨርሳለን፣ ግን የያዝነውን አጠቃላይ ቅድ ደግሞ እስከ መስከረም ድረስ እናጠቃልላለን ማለት ነው። የአንድ ከተማ አንድ ፕሮጀክት ሰኔ 30 ላይ ሙሉ በሙሉ መጨረስ እንደምንችል ተመልክተናል ማለት ነው። ሌሎች የቢሮ ግንባታ ስራዎቻችን በያዝ ነው በተቀመጠላቸው የአግሪመንት ጊዜ ሊያልቅ እንደሚችልና ጥሩ ትራክ ላይ መኖሩን ተመልክተናል። ማለት የልዑካን ቡድኑ በሚቀጥሉት ቀናት በሌሎች ዞኖች ላይ ተዘዋዝሮ ተመሳሳይ ጉብኝት ያደርጋሉ ተብሎ ይጠበቃል።